በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ይህንን የቅዱሳኑን ገድል የምትመለከቱ፣ የምታዩ፣ የምታዳምጡ ጊዜያችሁ ቦታት አድርጋችሁ ሁሉ ይህንን አዳምጣችሁ በቅዱሳኑ በረኮት ለመሳተፍ ለመባረክ የምትፈልጉ ሁሉ የቅዱሳን አምላክ አምላካችን እግዚአብሔር አምላካችሁ እግዚአብሔር ሁላችንንም እንዲባርከን እንዲቀድሰን እየጸለይ ይሁን የተዘጋ ልቦን አካል እግዚአብሔር አምላክ ይክፈትልን። በምሕረቱ፣ በቸርነቱ፣ በረራሄው፣ በይቅርታው ያልተለየን የሥራውት ጌታ እግዚአብሔር ከእናታችን ማሕፀን ጀምሮ እስከዚህ ሰዓት ድረስ እንደኛ ምሕረት፣ ቸርነት፣ ይቅርታ፣ ጸሎት፣ ፍቅር፣ ሃይማኖት ሳይሆን ነገ ሰዎች ይሆናሉ፣ ይመለሳሉ ብሎ እየጠበቀ እዚህ ያደረሰን እሱ ነው እና ከሁሉ በፊት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቀሪ ጊዜያችን የተባረከ የተቀደሰ እንዲሆንልን ልቦናችንን ሁሉ እግዚአብሔር አምላክ ይክፈትልን። የጥላቻን የክፋትን የተንኮልን የዘረኝነትን የመቀኝነትን መንፈስ ከኛ ያስወግድልን። ሰዎች ሁሉ የክርስቶስ ልጆች ናቸው ብለን አንድ አምላክ አለን ብለን እንድናምን እግዚአብሔር አምላክ ይርዳን። ፍጻሜያችንን ያሳምርልን። በሃይማኖት እንደጀመርን በሃይማኖት እንድንጨርሰው እግዚአብሔር አምላክ ይርዳን። የቅዱሳኑ የሰማዕታቱ በረከታቸው ይደርብን። እንደ እግዚአብሔር ፈቃድ እንግዲህ ዛሬ የምንመለከታቸው ሶስት በሰማይትነት ያረፉና እንዲሁም በቅድስና ውስጥ ያረፉ ሰዎችን እንመለከታለን። መጽሐፈ ስንክሳር ከተሰፈረልን ግንቦት አምስት ቀን ካሉት ደጋጋ አባቶች በሰማይትነት ካረፉት መካከል አንዱን የመጀመሪያ የምናደርገው አባ ብሶ ሀያል ወይም ሰማይት ተብሎ ይጠራልና ይህንን ግር ወይም ደግሞ ይህንን ጻድቅ ታሪክ በጥቂቱ እናዳምጣለን። እግዚአብሔር አይነ ልቦናችን ይክፈትልን። ቅዱስ አባ ብሶይ ወይም ሀያል ሰማይ። በዚች ዕለትም የተመረጠ ሀያል ተጋዳይ አባ ብሶይ ማረፈ። የዚህም ቅዱስ አባቶቹ ክብር ይግባቸውና ጌታችን ጌታ ጌታ ክርስቶስን የሚያመልኩና ትእዛዙንም የሚጠብቁ ክርስቲያን ነበሩ። የአባቱን ስምም ታው ታግሶጦስ ነው። እርሱም ከየአንጾኪያ የዕቃ ግዢ ክፍል ነበረ። የእናቱን ስም ከሪስ ይባላል። እነርሱም ልድ ሳይኖራቸውም አስራ ሰባት ዓመትም ኖሩ። ስለዚህም እጅግም እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሊቶችም በባንዲቱ ለታግሃስጦስ ብርሃን የለበሰ ሰው ተገልጦለትም እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድም ተሰምቷል። ሚስትህም ወንድ ልጅ ትወልድልሃለች፣ ስሙንም ብሶይ ትለዋል። እርሱ ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል። ብዙ ስቃይና መከራም ተቀብሎ በሰማዕትነት አክሊልንም ይቀናጃል። ከእንቅልፉም ነቅቶ ራይ እንዳየ ለሚስቱ ነገራት። የጥቂት ቀኖችን ከጥቂት ቀኖችም በኋላ ፀንሳይን ቅዱስ ሚያዝያ አንድ ቀን ወለደችው። ዕውቀትንም ጥበብና ፈሪሃ እግዚአብሔርንም በማስተማርም አሳደጉት። ሰባት ዓመትም በሆነው ጊዜ ወደ አክሲም ዮሴፍ ወደሚባልም አንድ አረጋዊ መምህርም ላኩት። በዚህም እየተማረ ከወንድሙ ጴጥሮስ ጋራም በጸሎትና በጾም ተጠምዶ ድንቆችን ታምራቶችን እያደረገ ኖረ። ከዚህም በኋላ ሀያ ሰባት ዓመትም በሆነው ጊዜ የስኢድ መኮንንም ወዳለበትም ወደ ቃው ከተማ ወጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸውም ይገልዝ ነበር። ያን ጊዜም ክፉዎች ሰዎችም ወደ መኮንኑ መጥተውም ለቃልህ የማይታዘዙና ላማልክትህ መስገድም እምቢ የሚሉ ሁለት ዲያቆናት አሉ ብለውም እኒህ የከበሩ አባ ብሶይና አባ ጴጥሮስን ከሰሷቸው። በዚያም ጊዜም እንዲያቀርቧቸው አዘዘና አቀረቧቸው። በፊቱም አቁሟቸው ስለ ስራቸውም መረመሯቸው ክርስቲያን እንደሆኑም ከበከብ ከቃላቸውም ሰምተው እንዲያስሯቸው አዘዘ። ከሶስት ወርም በኋላ የእግዚአብሔር መልአክም ተገልጦላቸው እኔ የምስራች የምናገር ቅዱስ ገብርኤል ነኝ። ረዳችሁና እነግራችሁ ዘንድም ወደ እናንተም እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለሙ ይኖር ዘንድም አለሁና እናንተ ወዳጆች ብሶይ ታላቅ አንተ ወዳጅ ብሶይ ታላቅ ተጋድሎ አንተንም የሚጠብቃል ወደ እስክንድሪያም ከተማም ሊወስዱህም አላቸው። በዚያም ወደ አንጾኪያ ወስደው በዚያ የምስክርነት ገድል ትፈጽማለህ። ከዚህም በኋላ መኮንኑ ከወይን ቤትም አውጥቶ ለጣዖትም እንዲሰግድ አስገድደው እምቢ ባለውም ጊዜ ከባላ ላይም አውጥተውም በግንድ ውስጥ እጅግ እንዲጨምቁትም ወታደሮችንም አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱንም ሰብሮ ቅዱስ ብሶይንም በመዳሰስም አዳነው ነው። ከዚያም ወደ ወይኒ ቤትም ጨመሩት። በዚያም ብዙ በሽተኞችንም ፈወሳቸው። ዳግመኛም እንዲህ አዘዘ፣ እንዲህ በማለት አዘዘ፣ ከወይኒ ቤትም አውጥታችሁ በመርከም ወድ ውስጥ አስገብታችሁ አንገቱንም በብረትም ሰንሰለትም እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩትና እጅና እንጀራ ውሃ እንዳይሰጡት አዘዘ። እንደዚሁም ሆኖ አስር ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቹ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይም አውጥተውም አጥብቀውም እንዲጨምቁትም ሁለተኛም አዘዘ። እንደዚሁም በእርሱ ላይም አድርገው በወህኒ ቤትም አሰሩት። የእግዚአብሔርም መልአክም ገብርኤልም ደግሞ ተገለጠልና አይዞህ መልካም ገድልህን እስከምትፈጽም ይህ ከአንተ ጋር እኖራለሁ አትፍራሉ። ከዚያም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና ሐዋሳቱ ተቆራርጦ እስኪወድቅ ድረስም ይደበድቡት ዘንድም አዘዘ። ሁለተኛም ዘይትንም አፍስሰው በጆሮቹ በአፉና በደረቱ ላይም እንዲያፈሱት እንዲያፈሱ ጎኖቹንም በእሳት መብራትም እንዲያቃጥሉ አዘዘ። ደግሞ በእሳት የጋሉ የብረት ጭንካሮችንም አምጥተውም በዓይኖቹ ውስጥም አደረጓቸው። ሁለተኛም የእጆቹንና የእግሮቹንም ስሮችንም ሕዋሳቱንም ሁሉ እንዲነቀሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መቱ ህዋሳቱንም ሁሉ ፈወሰው። ከዚህም በኋላ አንጾቂያ ከተማ አደረሱትና ወደ ንጉስ ዲዮቅልጥያኖስም አቀረቡት። እርሱም በእሳትም ባፈሉት በወይን መውጫ ድፍድፍ በማቃጠልም አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጊያ በሰንሰለትም አስረውም ወደ ባህርም አንከባልለው። ግማሽ ስጋውንም እንዲያሰጥመው ግማሹ ግን እንዳያሰጥመው አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዛቸው አድርገውም አስረው ተውት። በዚያም ስቃይም ከቀኑ እስከ ሰባት ሰዓትም ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው። እንደ ቀድሞውም ጤነኛ አደረገው። ንጉሱም አይቶ አደነቀ። ሰፊውንም ፈጥኖ አንገቱንም ሰያፊውንም ፈጥኖ አንገቱንም እንዲቆርጥም አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳርም ከምድር ላይም ጣለው። ስጋውንም አንስቶ በቆርበትም በተሰራ ጋን ውስጥም ጨምረው ስጋውንም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋሙም በሀያ ቀንም እስክንድርያ እስኪደርስ ድረስም ሰው ሳይሸከመው ብቻውንም የሚጓዝ ሆነ። የቦሃ ሀገርም ሰዎችም በሰሙ ጊዜ መጡ ተሸክመው በቦሃ ሀገርም ባለው ቤቱ ውስጥም አስገብተውም ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን

ቅዱስ ቢፋሞን ሰማዕት። በዚህች ዕለትም ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህም ቅዱስ ለዮሐንስ ዘሃራቂ ዛራቅሌ የእናቱ ወንድም ልጅ ነበረ። ዮሐንስም ታስሮ ሳለ ያገለግለው ነበረ። ዮሐንስም ገድሉን በፈጸመ ጊዜ ስጋውንም ገነዘ። በበርኑም ላይም እንዲህ ብሎ አለቀሰ ከእግዚአብሔር የተላኩ ሁኜ ብቻዬን እንዴት ትወኛለህ? ከቅዱስ ዮሐንስም ስጋ እንዲህ የሚል ቃልም ወጣ። ወዳጀ ቢፋሞን ከእኔ ጋር መኖርን ከፈለግም ፈጥነህም ወደ መኮንኑ ሂድ። ክብር ይግባውና በእግዚአብሔርም ታመን ነገም ወደ እኔ ትመጣላል። ይህንንም ሰምቱ የዮሐንስንም ስጋውን ቀበረ። ከዚያም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስም እየታመነ የረከሱ ጣውት ጣውታትን ሰደበ። መኮንኑን ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱንም በሰይፍ ቆረጠ፣ የምስክርነትን አክሊልን ተቀበለ። በረከቱን ከኛ ጋር ትሙር ለዘላለሙ አሚን። በዚች ዕለትም ደግሞ የመርቆሬዎስና የመቃርስም የይሳቅና የአብሎን የረፍታቸውን መታሰቢያ ነው። ያባብላሮ የወስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሚን። በዝችለትም ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባህር ውስጥም በመስጠምም አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሚን። ሰላም ለከ መቃርስ ሩይ በእንተ ክርስቶስ ዘሞትከ መስጠም ማይ እምረዕድ አንሰ ቆላተ ብካይ ና ና አቃቤ ስራይ እፈቅድ ለጥባይ ብኢሲ ድዌ በዝችለትም በሃይማኖ በሃይማኖቷ የጸና ምግባሯንም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥም ተቀበረች። በረከቷ ከኛ ጋራ ይሁን ለዘላለሙ አሚን።

ሰኔ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ብሶይ ሀያል ሰማዕት፣ ሁለተኛ ቅድስት ማርታ ለባሴተ ክርስቶስ የተወደደች በስደት ያረፈች እናት፣ ሦስተኛ ቅዱስ የአይቆ ምስራቃዊ፣ አራተኛ ቅዱስ ቢፋሞን ሰማዕት፣ አምስተኛ ቅዱስ መቃርስ ሰማዕት፣ ስድስተኛ ቅዱስ መርቆሪዎስና ማህበሩ ሰማዕት። ወርሃዊ በዓላት ጴጥሮስ፣ ጳውሎስ አቡነ ገብረ መንፈስ ቅዱስ። ጽድቅ የሚሰሩ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። ቢነቅፏችሁና ቢያሳድዷችሁ በእኔም ምክንያትም ክፉን ሁሉ በውሸት ቢናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፤ ከእናንተ በፊትም የነበሩ ነቢያትን እንዲሁ አሳድዋቸዋልና። ማቴዎስ አምስት ቁጥር አስር ላይ የጻድቃን በረከታቸው በሁላችን ላይ አድሮ ቢኖር ለዘላለሙ አሚን። ወስባት ለእግዚአብሔር። የነገ ሰው ይበለን። የጻድቁ የገብረመንፈስ ቅዱስ በረከታቸው በሁላችን ላይ ይደርብን። ወስባት ለእግዚአብሔር አሜን።